ግን እንጀራ አይደለም አሁን። ከዛ ይልቅ አረኛ እንጀራ፣ ከዛ ይልቅ የኤ አይ እነዚህ የኤ አይ ላንጉጆች እንኳን እንጀራ ናቸው። እግዚአብሔር ዜግነት አለው? ኢትዮጵያዊ ነው አሜሪካዊ? እንዴት ዋላችሁ? እግዚአብሔር ኦሮሞ ነው አማራ እንዴ? በዚህ ደረጃ ድድም ይሆናል። አንድ መንግስት የሚያደርገውን የማያውቅ ድድም እንዴት እንዴት ይሆናል? የምን ነገር መናገራችሁ። እንግዲህ ብልጽግና ብልጽግና እያሉ እየሰከስኩል፣ መደመር መደመር እናንተ እያሉ እየቀነሳችሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበቁልት እግዚአብሔር ስሙ ዛሬም ዞትም የተመሰገነና የተወደሰ ይሁን። በሌላ ቪዲዮ ተመልሼ መጥቻለሁ። እንዲህም በመጀመሪያ ላይ እንደገለጽኳችሁ በአረርቲ ቅድስት ቤተክርስቲያን እመቤታችን ቤተክርስቲያን ላይ የተፈጸመውን የመደርመስ አደጋ ተከስቶ እንግዲህ ከሰባት በላይ ምእመናን እንደሞቱ ገልጬላችሁ ነበረ። ከዛው እንግዲህ ከ30 ከ40 ደቂቃ በኋላ ነው ከሰራሁኝ ከ40 ደቂቃ በኋላ የኢቲቪ ዜና ደግሞ ወደ 22 ሰዎች እንደደረሱ ዘግቦ ነበረ። አሁን ኢኦቲሲ በአውጣ መረጃ ደግሞ የሟቾች ቁጥር እንደጨምሩ የሚናገር ነው። እነሱን እንመለከታለን። ከዛ በተጨማሪ ወንድማችን ብሩኬ የተመልሶ ቤት ገብቷል። እሱን ደግሞ በቪዲዮ አስደግፈን ወዳጆቹ ምን እያሉ ነው የሚለውን ነገር የምናነሳ ይሆናል። አንዲት ቦታ ላይ ግን ከግዕዝ ጋር በተገናኘ ወንድማችን ዮባ ያነሳው ሀሳብ አለ። እሱ እናነሳለን። ታዲያ መጀመሪያ ወደ አደጋውን እንምጣ። እሱ ስለሆነ ስለሞቱ ስለሞቱት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ ለቤተሰቦቻቸው መጽናናትን ይስጥልን። እንግዲህ በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓል እየተከበረ ነበረ። በዛ ክብረ በዓል ላይ እንግዲህ ጠዋት አንድ ሰዓት ከአርባ አምስት አካባቢ ላይ እየተሰራ የነበረውን ቤተክርስቲያን ህንፃ ቤተክርስቲያን ማለት ነው፣ ያንን እንዲጎበኙ ምዕመኑ ጥሪ ተደርጎለት ነበረ። ታዲያ ያንን ጥሪ የተደረገለት ምዕመን እንግዲህ ግር ብሎ ወደ ህንፃ ቤተክርስቲያኑ እየተሰራ ወደነበረ ገና ወደ አላለቀው ህንፃ ቤተክርስቲያን ግር ብሎ ገባ። በዛን ጊዜ ስካፎልዲንግ የሚባለው እንጨት የተረባረበ እንጨት ለህንፃው ገና ስራዎች እየተሰሩበት የነበረውን እንጨት ላይ አብዛኛው ሰው እንግዲህ ወጣ። የዛን ጊዜ ነው ያ በጣም የዓመታዊ ክብረ በዓል ስለነበረ በጣም ብዙ ሰው ስለተገኘ ከአቅሙ በላይ ስለሆነበት ይመስለኛል። በጣም ከጥንቃቄ ጉድለት የምን ጭምር ነው፣ ከመሀንዲሶች ምን ያህል ሰው ጭምር ስካፎልዲንግ ወይ ደግሞ እንጨት ርብርቡ እንጨት ምን ያህል ሰው ሊሸከም እንደሚችል የሚታወቅ ነገር ነው። በምህንድስና ላይ ተምረዋል እናውቀዋለን። ያንን ባለማወቅ ይሁን በመዘናጋት አሊያም ደግሞ በቃ ዛሬ ነው ድሉ ተብሎ ይሁን በማናቅበት ሁኔታ ላይ እንግዲህ ግር ብለው ወጥተው ነበረ። በዛ ወጡ ሰዎች መካከል ላይ ያ ተደርምሶ በጣም ከፍተኛ አደጋን የደረሰው ፎቶችን የምናያቸው ፎቶችን በጣም ደስ የሚሉ አይደሉም። በጣም በጣም እስካሁን ድረስ እንጨቶች እየተለቀሙ ነው። ከአራት ጤና ጣቢያ በላይ ከአንድ ሆስፒታል በላይ ጭምር ነው እንግዲህ ሰዎቹ ተገኝተው ሕክምና እየተደረገላቸው ኢቲቪ እየተናገረ ያለውም እንደዛ ነው። በተለይ በጣም ሀምሳ አምስት ሰዎች በጣም ክሪቲካል ውስጥ ሆነው እንዳሉ የሚናገረው። ከዛ በኋላ ትንሽ ደቂቃዎች በኋላ የኦቲሲም አሜኮን አብነት አድርጎ እንደተናገረው ከሆነ ሰላሳ ሰዎች ከሰላሳ ሰዎች በላይ እንደሞቱ ተናግረዋል። ከሰላሳ በላይ ሞተዋል። እንግዲህ የሟቾች ቁጥር ሊጨምር እንደሚችል የታመነ ነገር ነው። ምክንያቱም ገና ምንጨቶቹ እየወጡን ያሉት ታመው በድንገተኛ ሐኪም ቤት የገቡትም ደግሞ እስካሁን ድረስ እንግዲህ የትኛው ይዳን የትኛው ይትረፍ የሚታወቅበት መረጃ የለም። እንደምትመለከቱት በጣም ከፍተኛ መደረመስ ነው የገጠመው። እንግዲህ የዛ ሀገረ ስብከት ሊቀ ጳጳስም ሀዘናቸውን ገልጸዋል። እንደምትመለከቱት እኚህ ናቸው የዛ ሀገረ ስብከት ሊቀ ጳጳስ። የቲቪ የዘገበው ዜና ለመሰረት እንደዚህ ይላል ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናት እና የከተማዋ ምዕመናን ብቻ ሳይሆን የመላ ኦርቶዶክስ ሀዘን ነው ብፁዕ አቡነ ቀለምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብሏል። ስለዚህ ሀዘኑ የቤተክርስቲያን ሀዘን ነው። ሀዘኑ የገጠመው እንግዲህ ቤተክርስቲያን ላይ ነው። ግን በጣም ክፍተቶች ታይተው ነበር። እውነት ለመነጋገር ነገር ምን ያህል ሰው እዛ ቦታ ላይ ወጥቶ መገኘት እንደሚችል የሚታወቅ ነገር ነው። ነገር ግን በጣም ብዙ ሰዎች ከመገኘታቸው አልፎ እንግዲህ እግዜር ፈቃድ ሆኖ ብዙ ሰዎች ሞተዋል። ገና ቁጥራቸውም እስካሁን ድረስ ሊሚትር አልተደረገም። እስካሁን ደ ሰላሳ ሰው ሞቷል። በዚህ በላይ ሊጨምር እንደሚችል ግምት አለ። ምክንያቱም እንጨት ላይ ነው ገና እንጨቱ ከእንጨቱ ስር ሆነው ያሉጡ ሰዎችም ጭምር ስላሉ ማለት ነው። ይህንን ካልን ወደ ወንድማችን ባሮክ ሀሳብ ልምጣ። እሱ ጋር እንሄድና ደግሞ ምን ተፈጠረ የሚለውን ነገር ደግሞ የምናየው የሚሆነ ከዛ በፊት ግን ወንድሜ የዮባን ሀሳቡን አንድ የግዕዝን ጉዳይ እንመልከት። እዝ እንጀራ አይደለም አሁን። ከዛ ይልቅ አረበኛ እንጀራ ነው። ከዛ ይልቅ የአይ እነዚህ የአይ ላንጉጆች እንኳን እንጀራ ናቸው። ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። ጭንቅላት ሆድ ውስጥ ሲበቅል ሁሉ ነገር ከእንጀራ ጋር ነው የሚታየው፣ እና ባህል ታሪክ፣ እነዚህ እነዚህ ነገሮች ለሆድ አምሳ አያሳስቡት። እና በልቶ ማደሩን ብቻ ካሰበ ሰዋዊነት ይጠፋል። ምክንያቱም እንሰሳም ይህንኑ ስለሚያደርግ ማለት ነው። ሰውን ሰው ያሰኘው ቆሞ መንቀሳቀሱ ብቻ ሳይሆን፣ መብላቱ ብቻ ሳይሆን፣ ማሰቡም ጭምር ነው። እንደዚህ አይነት ባዶ ጭንቅላቶች የሚያፈሯቸው ትውልዶች ምን አይነት መልዕክት እያስተላለፉ እንደሆነ ላሳያችሁና እነዚህ ሰዎች የፈሩት ምን እንደሆነ ነግራችኋለሁ። ስሙት። እዛንም ማረም አሳዝንም ወይ በግስም ቅምንቃት ግልጽ ማሳያ ነው። ይህ የናንተ ውድቀት ለካ ተረት እንጂ የላችሁም። ወጋ አንፈልግም። ጭራሽ ቄሳ፣ አስተማሪ፣ ደብተራ እና ጠንቋይ፣ ቀሲስም፣ ዘማሪ ታሪክ አልባ ሆኖ ሰውን ሁሉ ታሪክ አልባ ለማድረግ መሞከር ይሄ የአይምሮ መቀንጨር ይባላል። ትውልዳችሁን ምን እያስተማራችሁት ነው የሚለው ልታስቡበት ይገባል። በጥላቻ የታወረ ትውልድ ነገ ምን አይነት ማንነት ሊይዝ እንደሚችል ማሰብ ከባድ አይደለም። ለማንኛውም አንደኛ እነዚህ ሰዎች እየተናገሩ ያሉት ግዕዝ ካለ ከዛን ደብተራ አስማት ምናምን ጠንቋይ ምናምን ይላሉ። እንግዲህ በቤታችሁ ያለውን ብንነግራችሁ ሌላ ነገር ነው። የፈሩት አንድ ነገር አለ። ግዕዝ ከተማሩ እምነት እንደሚቀይሩ ወይንም ደግሞ እንደሚጠመቁ አስበዋል። በግዕዝ ስም ጥምቀት ስላሉ ማለት ነው። ስለዚህ እምነታችሁ የተመሰረተው ቋንቋ ላይ ነው ማለት ነው። ቋንቋ ሌላ ቋንቋ አለ። ለምሳሌ ግዕዝ ከተማራችሁ እምነታችሁን ትቀይራላችሁ። ለእነሱ ሃይማኖትም፣ ሀብትም፣ ገንዘብም የትኛውም ነገር አረብኛ ነው። ይሄ የአረብ ቀኝ ተገዥነት ነው። እኛ ደግሞ ኢትዮጵያውያንን በባህላችን ቀኝ መገዛት አንወድም። ይሄን ልታውቁልን ብትወዱ ደስ ይለናል። ኢትዮጵያውያን ብትሆኑም ጭምር ደስ ይለናል። በነገራችን ላይ ብቻ ሳይሆን ስለ አረብኛ ሲናገሩ እንደውም የመጀመሪያው ቋንቋ አድርገው ይናገራሉ። አላህ የሚናገር አረብኛ ቋንቋ ጭምር እንደሆነ አድርገው የሚናገሩ ሰዎች አሉ። ይሄ የሚያሳየው ምን ያህል አመለካከታቸው የዘገጠ የወረደ አመለካከት እንዳላቸው ማሳያ ነው። በነገራችን ላይ እና እነኚህ ሰዎች መተው ግዕዝ ለመቃወም ሲመጡ እውነት ነው እዮባ እንዳለ የአእምሮ መቀንጨር የሚታይባቸው። ቅድም እንደተናገርኩትኝ እነኚህ ሰዎች ትልቁ ፍራቻቸው ወደ ክርስትናው ይመጣሉ ክርስትናን ያውቁታል ብለው ስለሆነ ምክንያቱም ከዚህ በፊት እስልምና ላይ ስንሞገታቸው አረብኛ በመደበቂያቸው አረብኛ ስለማታውቁ ነው ምናምን ይሉ ነበር። አረብኛን ወደ ተተርጉሞ ሲመጣ ተተርጉሞ ሲመጣ አንድ አረብኛ የሚያነቡ ሰዎች ሲመጡ ደግሞ ድጋሚ ሌላ ነገር ላይ ስለገቡ ያ ነገር አሁንም ስለማይሳካላቸው ግዕዙ ሲያነቡ ደግሞ ቤተክርስቲያን በትክክል ምን እንደምታስተምር ሲያውቁ ሰዎቻቸው ሊሸሹባቸው እንደሚችሉ ሰዎቻቸው እንደሚመጡ ወደ ኦርቶዶክስ ቤተክርስቲያን እንደሚመጡ ያለምንም ጥርጥር አምነውበታል። ለዛም ጭምር ነው ልጆቻቸው ላይ መርዝ እየረጩ ያሉት። እነሱ መርዙ መርሻታቸው ሳይበቃቸው ልጆቻቸው ላይ መርዝ እየጋቷቸው እንደሆነ አንዱ ትልቁ ማሳያ ማለት ነው። ምክንያቱም ይሄኛው የቁራን ሐፊዝ ውድድር ላይ ሽልማት ላይ እየተናገረችው ስለሆነ ወደ ባሮኬ ሰዎችን ተጠግቺ የዓለማቤዛ የልጅሽ ቸርነት የአንቺም ድግነት ባሪያሽንስ ሰወረኝ ከአስጨናጊው ሞት እናቴ ስምሽን ስጠራ አለፈ ያሁሉ መከራ። እንባዬ በፊትሽ ፍስስ እምዬ ባንቺ የታበሰ ሰላም ልኪ ደጅ ቀናው ቆይቼ ኪዳነ ምሕረትን ተጽናናዊ ረሳዋዘኔእስ የአምላክና የቤታችን

በቤተ ክርስቲያን የሚደረጉ ለቤተ ክርስቲያን ች እንዳለ ከሰማዕትነት የሚቆጠር ነው። በነገራችን የሚያስለቅሰን ባይሆን ጥሩ ነበር። የምንደሰትበት ለቤተ ክርስቲያን እ የከፈልኩት ዋጋ ነው እግዚአብሔር እግዚር ይሄን ዋጋ ይቆጥርልኛል ብለን የምንደሰትበት ነበር። ግን ያው ደግሞ ሰዎች እንደሆናችን ድክመት እንዳለብን ደግሞ ሀዘን ይተናነቀናል፣ ስሜት ይበስብናል እንጂ እውነት ለመናገር ለቤተ ክርስቲያን የሚከፈለው ዋጋ ቀላል ዋጋ አይደለም። የሰማዕትነት ዋጋ ነው። በፍትሐ ነገሥት የተቀመጠ ነገር አይደለ አንድ ሰው ለቤተ ክርስቲያን ብሎ ቢደበደብ አሊያም ደግሞ አካሉ ቢጎል ይህ ሰው ምዕመን ከሆነ ዲያቆን ይበሉት ይላል ፍትሐ ነገሳችን። ያ ሰው ደግሞ ዲያቆን ሆኖ ስለቤተክርስቲያን መከራ ቢቀበል ለቤተክርስቲያን ብሎ መከራ የተቀበለ ቢሆን ያ ሰው ቅስና ይቀበል ይላል። ቄሱ ነው ስለ ቤተክርስቲያን መከራ የተቀበለ እንደሆነ ግን አባታት መጥተው ጵጵስና ይሹሙት ይላል ሰብሰብ ብሎ። ምክንያቱም ከዛ በኋላ በአንብሮተ እድ ነው የሚሾሙት። በቃል ሲመት አለ አንብሮተ እድ ያስፈልገዋል። ለምን ከዚህ በኋላ ለሰዎች እሱም ስልጣን የሚሰጥ ነውና ብሎ አስቀምጠዋልና፣ ቤተክርስቲያን ለሰማዕታት ያላት ለቤተክርስቲያን ለሚጋደሉ ሰዎች ያላት ክብር ክብር አለ። ግን ብዙም ጊዜ ይህን ትምህርት ስለማይሰጠን ስለማንማረው፣ ብዙም ጊዜ እንደምታዩት ስሜት ተናነቀናል። እንረዳዋለን፣ ስሜት ከባድ ስለሆነ፣ ከዛ በኋላ እንግዲህ ከወንድማችን ቴዶ ጋር ተደዋውሮ ነበር። አሁንም ላይ ላይ ናቸው ያወሩበት ነው። ተደዋውሮ ነበረ። ቴዶ ይናገር። ምን ብዬ ቃላት ሰካክቼ እንደምናገር አላውቅም። ሰሞኑ ከፍ ብለው ከሚሰሙ ከነበሩ የስላቅ ድምፆች መካከል አንዱ እስኪ ማርያም ታስፈታው የሚል ይገኝበት ነበር። ታዲያ መልአኩ ቅዱስ ገብርኤል ያበሰረውን ድንግል ማርያም ፈጸመችልን። ከዚህ በላይ ምንም ልናገር አልችልም። ወንድሜ ስጋዬ እንኳን ለቤታ አበቃ። በአጠቃላይ በሁሉ ነገር ከጎን የነበራችሁ ድምፅ በመሆን ወንድማችን እንዳይረሳ እውነቱን በመግለጥ በሙሉ የነበራችሁ እህቶች፣ ወንድሞች ምስጋናችንን ከልብ ለማቅረብ እወዳለሁ። እንኳን እማምላክ በንቅሷ ቀን በደጇ አቆመች።

እንግዲህ ኦርቶዶክሳውያን እንኳን ደስ አላችሁ ስለ ብሩኬ በጣም ስትጨነቁ ስታስቡ የነበራችሁ ባለማህተቦች ወይ እንኳን ደስ አላችሁ ብሩኬ ወደ ቤቱ ገብቷል አሁን ማለት ነው ግን የትልቁ ነገር ስለ እሱ መለቀቅ ምናምን ላወራ አይደለም የመጣሁት እግዚአብሔርን የእግዚአብሔር ነገር ጥበቡ የእናታችን የቅድስት ድንግል ማርያም አማላጅነቷ በግልጽ የታየበት ነገር ስለሆነ ነው ለምሳሌ ልንገራችሁ ብሩኬ ትላንትና ነበር ይወጣል የተባለው ትላንትና ነበረ በቃ ሁሉም ነገር አልቋል ወደ ቤቱ ይገባል የተባለው ግን ሳያቁት አቆዩት ፖሊሶቹ በራሳቸው መንገድ ሲያጉላሉ አሳደሩት፣ እዛና በዕለቷ ቀና በድንግል ማርያም ቀን አወጡት። ዛሬ የለቀቁት በጣም ነው የሚገርመው። በእውነት ነው ብላችሁ እና ስትነካበት እንደ ግርሳት ያንገበገበው የእናቱ የቅድስት ድንግል ማርያም ቀን በዕለቷ ቀኗ ወደ ቤቱ አስገባችሁ። አቤት እናቴ ሆይ እንኳን ተፈታ፣ እንኳን እግዚአብሔር አምላካችን ለቤቱ አበቃ። መቤታችን ተጠበቀ። አሁንም ቢሆን በርታ። አሁንም ቢሆን ለቤተ ክርስቲያን መጮህን እንደማታቆም ደግሞ ተስፋ አለን። መምህራችን ዲያቆ ዮርዳኖስ ጋር ምጣ። እግዚአብሔር ዜግነት አለው የለውም? ኢትዮጵያዊ ነው አሜሪካዊ? እንዴት ዋላቸው? እግዚአብሔር ኦሮሞ ነው? አማራ? ትግሬ ነው? ወላይታ ቅዱሳን ማንን ነው መስለ ይኖሩት? አረ ተናገሩ። እኛ ክርስቲያንን አይደለንም? ታዲያ ማንን ነው መምሰል ያለብን? በዚህ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ካለ ከ60 ሚሊዮን ኦርቶዶክሳዊ ዘረኛ ያልሆነ ስንት ይገኛል? እንኳን ሌላ የሚያሳፍረ ነገር ታውቃላችሁ? ከመደበኛው ከኛ በላይ መነኮሳት ይብሳሉ ለዘረኝነቱ። አንድ መነኩሴ የዛሬ ወር የሁለት ወር አካባቢ መተው? ሚዲያ ላይ ቅሬታ አስራልኝ የቅሬታ ዜና አስራልኝ አለ። ምንድን ነው ስላቸው በአማራነት የተገፍቻለሁ አለ። እና አንተ ቾሮ መዳን ያለ ባለፈው ታስታውሱ እንደሆነ የልጅ አገረዳው ታታ አውራ መንገድ ላይ ተኝታ ተነሽ ቢሏት ምን ነው ያለማፈር ነው ይላሉ አባቶቻችን። ከማሰባቸው መናገራቸው ደግሞ ከማውራታቸው በላይ በአደባባይ በሚዲያ ይነገርልኝ። መነኩሴው አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ ተብሎ ይነገርልኝ። ስታስቡት፣ ምንኩስናው ያባ እንጦንስ ነው። አይደለም ነገሩኝ? ታዲያ ይሄ ሰው ነገረ ቅዱሳንን ባያውቅ የቅዱሳን ነገር ባይረዳው አይደለም። በነገራችሁ ላይ የቅዱሳንን ነገር ስታውቁ ባትሰሩት እንኳን አይወቅስም ይወቅሳል አይደለም ይወቅሳል እኮ በጣም ስለዚህ አሁን ኢትዮጵያ ውስጥ እየሆነ ላለው ነገር ትናንትም ለሆነው አሁንም እየሆነ ላለው ነገም ለሚሆነው ችግር ሁሉ መፍትሄው ነገረ ቅዱሳን ነው ብዬ አምናለሁ እስቲ ንፈት ነው እውነት ነው ቅዱሳን ለምሳሌ እንደ ቅዱሳን ንጹህ ሆኖ ከዘር ሀሳብ ተላቆ ለምትኖር አትሊስ የቅዱሳንን ትምህርት የቅዱሳንን ታሪክ እግዚአብሔርን የመሰሉበትን ታሪክ ልናውቀው፣ ልናስተውለው፣ ልናጠናው ይገባል። መምህራችን የዲያቆን ዮርዳኖስ አበበ ሀሳብ ነው ትምህርት ነው። ከዘረኝነት እንላቀቅ። አንዱ ትልቁ መሬታችን ነው። ታዲያ በዘር ጉዳይ የተጨነቀው ፍቅር ሲዝም በጣም አንቀልቅሎታ ሊታሰር አስቧል መሰለኝ ሸቤ ሊገባ አስቧል መሰለኝ። እንዲህ እያለ ነው እንዲህ በዚህ ደረጃ የሚያደርገውን የማያውቅ ደብደብ እንደዚህ እንዴት ይሆናል። የምንም ነገር መናገራችሁ እንግዲህ ከብልጽግና ብልጽግና እያልኩ እየሰከስኩ መደመር መደመር እናንተ እያሉ እየቀነሳችሁ መደመር መደመር ይደምር አባ ዝም ብሎ መደመር አለ እንዴ? አንድነት ሲኖር ኮ መደመር ውስጥ ኮ ዘረኝነት የለም። መደመር ውስጥ ኮ ህብረት ሲኖር ነው፣ አንድነት ሲኖር ነው፣ ከሌሎች ጋር ተባብሮ መኖር ሲቻል ነው። ከሌሎች ጋር ተባብሮ መሳት ይቻል ነው መደመር የሚባለው ኮንሰርት በራሱ ሳይገባው ዝም ብሎ መደመር ይላል። ጀዝባ ምን እንደሆነ መደመር እንኳን አያውቅም። መቀነስና መደመርን መጀመሪያ አንደኛ ክፍል ገብተህ ተማር። ያንተ ዶክትሬት ቤት እንደመጣ ይታወቅ። መደመር ማለት አንዱን ብሄር ከአንዱ ብሄር ጋር መደመር፣ ሌሎችም ማስተባበር፣ አንዱ ሲነካ ዝም ማለት ያ ሁሉ ኦሮሚያ ክልል ያ ሁሉ ቤት ሲፈስ ዝም ኩን ያለ ይህ መደመር ነው። የመደመር ኮንሰፕት ምንድን ነው? መጀመር ዘረኝነት ማለት መቀነስ ነው። አንድ ዘር ላይ ያነጣጠረ ስርዓት ሲኖር ይህ መንግስት ደግሞ እንደምታዩት በየተሾመ ያለው አስተዳደር ሊሆን ያለው በየቦቱና በየቀበኙ በየስርዓቱ በየአካባቢው ኢቭን በየሰፈሩ ያሉ ጥበቃና ሴፍትን ሳይቀሩ ኦሮሞዎች ብቻ ይህ መደመር ነው ወይስ መቀነስ ምንድን ነው መደመር ሳይገባው እንዴት መደመር ይላል አንድ ሰው ብልጽግና ምንድን ነው ብልጽግና ኮ ትልቅ ሀሳብ ነው ማበልጸግ ማለት ነው ብሔርን እየመረጡ ማበልጸግ ማበልጸግ ነው ብሔርን እየመረጡ ማሰራት ማበልጸግ ነው እስኪ ኢትዮጵያ እንመልከታለን ከአፍሪካ አንደኛ ደሃ አገር እንደሆነች ታውቃላችሁ። በዛ ሁሉ በመቶ ሰላሳ አምስት ሚሊዮን ህዝብ ውስጥ ምንም ነገር የሌላት የአሁሉ ስርዓት ችግርተኝነት፣ የወሲድነት፣ የጎዳና ተዳዳሪ በሽተኞች፣ ሰዎች በምግብ ብትሉ አንድ ሰው ለመመገብ ስንት ያስፈልገዋል? የአንድ ቀን ሰው የሰው ስራ ስንት ነው በቀን የሚያገኘው? በኑሮ ውድነት ዩናይትድ ኔሽን ያወጣውን ጥናት ይል፣ ከአፍሪካ አንደኛ በኑሮ ውድነት፣ ከአፍሪካ አንደኛ ስራ አጥነት፣ ግን በለጸግን መለጸግን ምንድን ነው መመለጸግን? በዓለም እኔ ልንገራችሁ፣ በዓለም አንደኛ ደሆ ድሃን ሊሆነች ኢትዮጵያ ነች። እኔ ልንገ በአፍሪካ ነው ያቀረባት በኑሮ ውድነት በስራ አጥነት ነው። እኔ ግን በዓለም አንደኛ ኢትዮጵያ ነች። ኤርትራም፣ ሱማሌም፣ ኬንያም፣ ሱዳን ሁሉም ይበልጡል። ይህ ሁሉ ምንም ነገር የለም። ሰው ተምሮ ማስተርስ ፔች ሊኖረው ስራ የለም። ሰዎች በቀን አንዴ አንድ እንጀራ አያገኙም ኢትዮጵያ ውስጥ። ይህም ታቃላችሁ፣ ሩቅ የሆናችሁ ሰዎች፣ አንድ እንጀራ አያገ መሮታል። ሁሉም ብሄሮች ናቸው የመረራቸው ሁሉም ብሄር ብሄረሰብ መሮታል። ያልመረረው ብሄር የለም። ምንድን ነው ማድረግ እንችለው ታዲያ? ሁሉንም ብሄር ስለመረረው ሁሉንም ብሄሮችን የሚያስተሳሰብ ህብረትና አንድነት የሚፈጠር ስራ መስራት አለብን። ሁሉንም ያጠፈ ስርዓት መስራት አለብን። መሮታል ሁሉም። ለምን ፋኖ ብቻ ትላለህ እንላለን። ሞኝናችሁ እንዴ? ሁሉም ብሄር እርብ ብሎ የመረረው እያየን ፋኖ ብቻ ማለት ሞኝነት ነው። በእንግሊዝኛ ምንም የተናገረው ነገር ምንም ጥርጥር የለው እውነት ነው። በነገራችን ላይ እግዚአብሔር የሚያውቀው የተናገረው ነገር ምንም ጥርጥር የለው ትክክለኛ መረጃ። ይሄ ሰው ማስተርስ አለው በነገራችን ላይ፣ ማስተርስ ኖሮት ግን ስራ የለውም። ዶክተርነት፣ ሜዲካል ዶክተርነት እየተማሩ በጋራ ሶስት አራት ሆኖ የሚኖሩ ሰዎች አዲስ አበባ ላይ ጥናት ጥናት ቢቢሲ አውጥቶ ነበር። የመንግስት ሰራተኛ ሆነው ከሆቴል የሚወጣውን ትራፊ ለመጠበቅ በር ላይ የሚሰልፋሉ። እንዶውም፣ አንደኛው ሲናገር ማናጀሬ ራሱ በር ላይ አይቼዋለሁኝ ብሏል። ማናጀሬ ያን ድርጅት ማናጀር ሆኖ ፌስታል ይዞ ሆቴል በር ላይ ከቆመ ከዚህ በላይ ምን ኢትዮጵያ ረሃብ ላይ ትገባለች? ስራ ያለው ሰው እንዲህ ይሆናል። ስራ የለውን ማሰቦች። ስራ ያለው ሰው መንግስት ደግሞ እዚህ የከፈለው ቸግሮት ሆቴል በር ላይ መለመን ከጀመረ ስራ የለውን ማሰቦች ምን ውስጥ ሊገባ እንደሚችል ምን ላይ እንዳለ መድኃኒዓለም ነው የሚያውቀው። ኢትዮጵያ ውስጥ እውነት ሰው አሁን እየኖራለሁ በተአምር እግዚአብሔር የሚያውቀው በተአምር ነው ሰው እየኖራለሁ፣ በእግዚአብሔር ቸርነት ነው እየኖራለሁ። ውስጤን ማንም አያቀበኝም፣ ቤቴ ውስጥ ምን እየተከሰተ ሰውን ስለሆነ ማንም ሰው አያቀበኝም ብሎ ራሱን በራሱ ደብቆ ነው ሰው ይኖራለሁ እንጂ እውነት ለምናያገ ሰው መሮታል። በጣም ሰው ከፍቶታል። ከባድ ነው። እግዚአብሔር እውነት ትንሣኤዋን እንደሚያመጣ እናስባለን እናምናለን። እስኪ አንድ ሁለት የመናፍቃንን ጉዳይ እንመልከት። እንግዲህ በዚህ ቀይ ውሃ ውስጥ ፕሮቴስታንት ጋር የሚጀምረው መንፈስ ከዚህ መስለኝ የሚጀምራለ። እንደውም ኮሜንት ላይ ውሃው ላይ ሚጥሚጣ ተጨምሮበታል እንደ ብለዋል። እምነቱ እንደዛ ነው የሚመስለው። እግዚአብሔር መንፈስ ያለበት ነገር እንዲህ ያደርጋል ብትሉ ያለምናቸው በነገር እግዚአብሔር መንፈስ ቅዱሱ መንፈስ የመረጋጋት መንፈስ እንጂ እንዲህ የሚያስጮህ መንፈስ ልቅ የሆነ መንፈስ ነው ብዬ አላምን። ታዲያ ይሄው ነገር ቀጥሎ በመጀመሪያው እንዲህ የጀመረ መንፈስ አድጎ ደግሞ እንደዚህ ሲሆን ታዩታላችሁ።

አስባችሁታል ቅዱስ ጳውሎስ እንደዚህ ሰብኮ ህብረቱ የምእመናን ህብረት ሲጨምር አስባችሁታል ቅዱስ ጴጥሮስ መንፈስ ቅዱስ ቦወርድ ልሳ ላይ ሐዋርያት ሥራ ምዕራፍ ሁለት ላይ ተገልጦለት እንዲህ ስጌጮ ሲያስተምር አስባችሁታል እውነት በዚህ አይነት ስሜት በዚህ አይነት መንፈስ ነው ሐዋርያት የሰበኩት ብላችሁ ነው የምታምኑት በዚህ አይነት ሁኔታ ውስጥ ነው የክርስትና ህብረት ሲሰፋ የነበረው በእንደዚህ አይነት ሁኔታ ውስጥ ነው እውነት ብርሃን ዓለም ቅዱስ ጳውሎስ መንፈስ ቅዱስን ሲቀበል እንዲህ ነበር የሆነው። አት ሊስት እምነታቸውን ጥያቄዎች መክሰስ ያለባቸው እንደዚያ ጥያቄዎች መጠየቅ። እውነት ሐዋርያት ይህን ነገር ሲያድርጉት ነበሩ? ከሐዋርያት በኋላ እየተነሱስ እንዲህ አይነት ስርዓት ልምምድ ነበራቸው ወይ? ይህ እኮ ከመቶ ዓመት በፊት የመጣ እምነት ነው። ከመቶ ዓመት በፊት የመጣ ነገር እንደዚያ ነገር። ስለዚህ ጥያቄ መጠየቅ አለባቸው። አባቶቻችን ይህንን ነገር ካልኖሩት፣ ይህን ነገር እየሰሩ ካላሳዩ፣ ይህን ነገር እያስተማሩ ካላሳዩ፣ ይህን ነገር በተግባር ካላሳዩ ጌታ መጣ ነው ብለተው መጠየቅ ይገባበታል። ቅዱሳ መጽሐፍት የማይደገፉት ከሆነ ከየት መጣ ሊባል ይገባዋል። ምክንያቱም ሐዋርያት ላይ ያልሰራ መንፈስ ቅዱስ እኛ ላይ ስለማይሰራ፣ ሐዋርያት ላይ የሰራው መንፈስ ቅዱስ እኛ ላይ የሚሰራ ብሎ የምንጠብቀው ስለዚህ ያላችሁበትን ቦታ መርምሩት። ይሄ በሳቅና በሰላቅ የሚታለፍ ሁኔታ አይደለም። የመዳን ጉዳይ ነው። የዘላለም ህይወት ጉዳይ ነው። ስለዚህ ያላችሁበትን፣ የቆማችሁበትን ቦታ ልትመረምሩት፣ ልታጤኑት ይገባል ብዬ አስባለሁ። ሰላም ጊዜ ከም ከእናንተ ጋር ለሞቱት መጽናናትን እንመኛለን። ቸርቆይ